ኢየሱስ ጌታ ነው። አሜን እኔ እችም ቤተክርስቲያን ጆይን ካደረግኩ ሁለት አመት ሞልቶኛል። የመጣሁት ከሌላ ቤተክርስቲያን ነው። ሰፈሬ አስኮ ነው። ማቴዎስ እባላለው። ኢየሱስ ጌታ ነው። ፕሮፌት አይ ላቭ ዩ በጣም አድርጌ እወድሃለሁ። ምክንያቱም ያልኩበት ምክንያት በጣም ከዚህ ከሶስት አመት ምናምን በፊት በጣም ኃይለኛ የነቢያት ተቃዋሚ ፓርቲ ነበርኩ። ማለትም የነቢያት ተቃዋሚ ስላችሁ ኢንተርናሽናል ቤተክርስቲያን እንዲኖር አልፈልግም፣ ነቢያት የሚባል ነገር በምድር ላይ እንዲኖር አልፈልግም። ኳሊቲ ያለው ሃይማኖተኛ ነኝ በጣም ማለት ነው። ላይክ ቃል አነባለሁ፣ ምን አለ ምን አለ፣ ሁሉም ነገር አለ። ግን ነቢያት ምናምን እንዲኖሩ ግን እኔ ጨዋ እና በዛ ሁሉ ሞቲቭ ይሄዳ በሆነ ምክንያት ሚካኤል መጣ፣ ቦሌ እዚህ ሚካኤል ስመጣ አንድ ቀን ደወልኩለት። ለጀለሴ እንትን ነው ያለው ወላይታ ሶዶ ዩኒቨርሲቲ ነበር በዛ ሰዓት ደወልኩለት እና እስቲ ያ ሚደንሰው ሰውዬ እስቲ ቸርች ቤት ነው እስቲ በዛው ስለሄድኩ እኮ እስቲ ገባብ ያ ይችሉታ ስለ እኔ እንጃ ያለ አቅም አለኝ። ተመለስኩ ወደ ቤቴ። በሌላ ቀን አድራሻውን አይቼ ልፈትነ መጣው እዚህ ማለት ነው። ልፈትን ስመጣ የቆምኩት እዛ ጋር ነበረ። የቆምኩት ያኔ ዘይት የሚነከርበት ቀን ነበረ። ከዛ አንዷ ሴት ለስድስት ወር ለሰባት ወር ስራ ተዘግቶብኝ ነበረ፣ ግን ዘይቱ ልክ እንደተቀባው የስራ ብር ተከፈተ ተደወለልኝ ስትል፣ ኦኬ ከዚህ ሰውዬ ጋር በቃ እግዚአብሔር አለ ብዬ በራሴ ያሰብኩ ማን ነው። ከዛ በሌላ ቦታ ሳስብ ደግሞ በጥንቆላ ኃይል ቢሰሩስ እነዚህ ሰዎች ብዙ በጥንቆላ ኃይል ቢሰሩስ እነዚህ ሰዎች ብዬ አሰብኩ ማለት ነው። ሁሉም ታምራት ከእግዚአብሔር አይደለም ብዬ ማሰብ ጀመርኩ ማለት ነው። ከዛ እያየው እያየው ሳላቅ እየወደርኩ ክመጣው ማለት ነው። በቃ ውስጤ ስምንት እያል ከመጣ ምናምን አርባር መቅረት አልቻልኩም በቃ ከዚህ በኋላ። ከዛ ካለውባት ቤተ ክርስቲያን ጋር ፋይት ተጀመረ ማለት ነው። ለምንድነው እዛ ሰውዬ ጋር የምትሄደው ተባልኩ ማለት ነው። በቃ ውስጤ ወደደዋልኩ አለበዚያ ወይ ውጣ ወይ አንድ ቦታ ምረጥ አትቅ በዝበዛሉኝ ማለት ነው። ከዛ ለብዙ ጊዜ አሰብኩ። በቃ የት እግዚአብሔር ወይ የት ልግባ ምናምን ብዬ በጣም በልቤ ፋይት ጀመርኩ ማለት ነው። እና ወደዚህ ቤተ ክርስቲያን ስገባ በምሪት ነው የገባሁት ማለት ነው። ህልም አይቼ ነው የገባሁት ማለት ነው። አራት ቀን ምሽት ገባው እግዚአብሔር ሆይ የት እንዳድግ ትፈልጋለ፣ የት ፍሬ እንዳፈራ ትፈልጋለ ብዬ ገባው ማለት ነው። አንድ ቀን ጠበኩ የለም፣ ሁለት ቀን ጠበኩ የለም። በአራተኛ ቀን እንቅልፍ እንቅልፍ አለኝና ተኛው ማለት ነው። ስተኛ ምን አየው ፕሮፌት አለ ፓስተር አማን አለ ፓስተር ነግ ያለ እና ቅዱስ ያሉ አንድ ላይ ሆነው እንጨት ቆርቆሮ እየመቱ ነው ማለት ነው። ቤት እየሰሩ ነው ማለት ነው። እኔ ከሩቆኝ ያያሃለሁ ሳይክ በስሜ ጠርተኝ ና ማቴዎስ ብላይ ጠርታኝ ና ከኛ ጋር ቤት ትሰራለህ አልከኝ ማለት ነው። ኦኬ በቃ ኔ ዴስቲን ያለው እዚህ ቤት ነው አልኩ ማለት ነው። ወደ ቀኝም ወደ ግራም አላልኩም። ፓስተር አማን መጥቼ ሰኞ ለት አናገርኩት። ፓስተር ፎርመሙላት ትፈልጋለሁ፣ ፋውንዴሽን መጀመር ፈልጋለሁ አልኩት። መጣው ፋውንዴሽን ልክ እንደጀመርኩ፣ ለጓደኝ የነገርኩት ለጓደኝ ስነግረው እሱ ጀመርክ በቃ ለእኛ እ እሺ የሁሉ ነገር እንዲ ልታደርገው ምናምን ጋዲስ ፕሮቫይደር አልኩት፣ እግዚአብሔር አለ አልኩት ማለት ነው። በቃ እኔ አቅራቢ እግዚአብሔር ነው፣ በምንም ሁኔታ ውስጥ ቢሆን እሄዳለሁ አልኩት ማለት ነው። እዚህ ጀመርኩ፣ አማን ጋር ፋውንዴሽን ክላስ ጀመርኩ፣ መማር ጀመርኩ። በዛ መሀል ላይ ፋይት ተጀመረ። ዲመን እኔ ፋይት ማድረግ ጀመረ ማለት ነው፣ በብዙ ነገር ማለት ነው። ከዛ መሀል ውስጥ ፋይት ማድረግ የጀመረው ፋይናንሻል ፋይናንሻል ገንዘብ አላጣም ነበረ፣ ግን ገንዘቤን እየመታው እየመታው እየመታው እየመታው መጣ ማለት ነው። አካውንቴ ላይ በቃ መቶ ብር ነው እሱ። መቶ ብሩም የንግድ ባንኩ ነው የኔ የለኝም። ከዛ በቃ መቶ ሲቀር ይወስዷል እና በዛ ሁሉ ፋይት ውስጥ እያለው በቃ እንዳልኳችሁ ነው። ፋይናንስናችን ተመታ፣ እኔ ያለው የራሴ ቢዝነሴ ተመታ። ማነው ገንዘብ ምናምን ሁሉት ነገር ተመታ። ከዛ በቃ እዚህ ፎከስ አድርጌ መምጣት ጀመርኩ። አናውንቲንግ ገዛው ቤቴ ላይ ረጨው። በቃ እዚህ ቤት ውስጥ የነብይ ተቃዋሚ የነበርከው ጭራሽ አናውንቲንግ ወይል ወሰድክ ዘርተ አናውንቲንግ እሺ። ከዛ የገና ፕሮግራም ላይ ቸኮሌትና ፖስት ካርድ እየሰጠ ነበረ። ፖስት ካርዱና እንትን ወሰድኩ ማለት ነው። ከዛ በኋላ ዲክሊን እያደረክ ነበረ፣ እየባረክ እያለ በገና ቀን ሳያድር ሳይውል እግዚአብሔር ለእናንተ ወይ ገንዘብ ያምጣላችሁ ወይ የሆነ ነገር ያደርግላችሁ እያልክ እየባረክ ነበረ። በቃ ውስጤ ውጣ ውጣ ሲለኝ ወጣሁ። ከቤት ስወጣ አንዱ ደወለልኝ። ና ማቲ እንዴት ነህ ምናምን። በጣም ብዙ ቀን ደውሎልኝ አያውቅም። እንዴት ነህ ምናምን በቃ የበዓል ሀይል በልክ አለኝ። እሺ ምናምን ሲል 17 ሺ ብር ላከልኝ ማለት ነው እና ኦኬ ምናምን ብዬ በቃ በጣም ከፕሮፌት ጋር እግዚአብሔር እንደሚሰራ አመንኩ። እና በጣም ኃይለኛ የቅባት ተቃዋሚ ነበርኩ። አሁን ግን ኃይለኛ የቅባት ደጋፊ ነኝ ማለት ነው። ወደ ዋናው አሁን ከዛ በኋላ ቤታችን ላይ እንትን ላይ ማዘር እንጀራ ተጋግራለች ምናምን። ሁለት ቀን አይሆነም እንጀራ ከተጋገረ ይሻግታል ይጣላል ማለት ነው። ምንም አንበላም ማለት ነው። በቃ ሙሉ ሀፒታይታችን ተዘጋ። ምግብ ይጣላል ይጣላል ይሰራል ይጣላል ማለት ነው። ከዛ አንድ ቀን እቤታችሁ ላይ የገባ ከርስ ይመታ እያልክ እንትን ያልክ ነበረ እየጸለይክ ነበረ። መጥቼ ዘርዘረው ማለት ነው። ከዛ ቀን በኋላ ለካ ከርስ የሆነ የሚመጣብን ነበር። የማዘር ጓደኛ ነበረች። የማዘር ጓደኛ እቤት እየመጣች ለካ የእርግማንን ቃል ትናገር ነበረ ማለት ነው። ፋሚሊያችን እንዳይባረክ ማለት ነው። ያቺን ሴት በአራባም በቆብ ማድርገው እግዚአብሔር ከቤታችን ነቀላት ማለት ነው። ከዛ ቀን በኋላ ይኸው እንጀራ አራት ቀን አምስት ቀን ወጣ አይበላሽ ምን አይበላሽ ምን አይበላሽ ጤፉ ምን አይል ላይክ ስኳር ላይ እንኳን ይሄ ምንድን ነው የሚባለው እንደ ጉዳል አይነቶች ቁጫጭ እሱ እንኳን አይቀመጥም ነበረ። አሁን ግን በቃ እግዚአብሔር ሙሉ ነገር አጸዳው ማለት ነው። ያቺን ሴት ከቤታችን ላይ እግዚአብሔር ነቀራት። ጓደኝነታቸው በቃ እንደዚህ ሆነ ማለት ነው። የሰማይ ነው የምድር ሆነ ጓደኝነታቸው። ከዛ ቀን በኋላ እግዚአብሔር ብለሲንግ ግን ወደ ቤታችን ማምጣት ጀመረ። እግዚአብሔር እኛን መባረክ ጀመረ ማለት ነው። ከዛ እዛ ጋር ሰኞ ቀን ጎቶ የተጋበዘ ቀን አልመጣም ነበርና መክሊት ነበር የዘመረችው በዛ ቀን እና አንድ ነገር እየተናገርክ ነበረ ዳንኤል ወደ ጉርጓድ ውስጥ ይገባል፣ ወደ ጉርጓድ ውስጥ ይጣላል፣ ነገር ግን ፕሮግራሙ ግን አይበላም እያልክ የተናገርክ ነበረ ያኔ ቀን እና እኔ በጣም ኢንስፓይር ሆኜ አሜን እያልኩ ነበር፣ ማለት ነው እና እጅን እንደዚህ ዘርግተ ወደ እኔ ጉድጓድ ሲዘጋ ያለው መቃብር ሲደፈና ያለው ትላለ ማለት ነው። ከዛ አሜን ብዬ የሆነ ኃይል ተሰማኝ ማለት ነው። በቃ ላይ ይሄ ቃል የእኔ ነው ብዬ ለጓደኛዬ የነገርኩት ዛሬ እኮ ፕሮፌት የተናገረው ያ የእምነት ቃል የእኔ ነው አልኩ ማለት ነው። ከዛ በኋላ ከአራት ወር ከአምስት ወር ምናምን በኋላ አምስት ወር ምናምን ሞልቶታል አሁን ማለት ነው በቅርቡ በቅርቡ አሁን ለአንድ ወር ልቤ ማመም ጀመረኝ። ልብ ቧንቧዬ መታመም ጀመር። መተንፈስ አልችልም። ይደክመኛል። ሳወራ ምን ምን ይለኛል። በቃ እንደሌላ እንደምለፈልፈ አልነበርኩ ማለት ነው። በጣም ድካም ነው የሚሰማኝ። ሩቅ መንገድ መሄድ አልችልም። ትንሽ እንደልኩ እቀመጣለሁ፣ እንደልኩ እቀመጣለሁ እና እግዚአብሔር ወይ ይሄ ነገር ምንድነው ብዬ ግራ ገባኝ። ሐኪም ቤትም አልሄድም በቃ እጄን ለሐኪም አልሰጥም ምናምን ብዬ አሰብኩ። አነን ቲንጉን ወሰድኩ ተቀባው፣ ምናምን ሰላም ተሰማኝ ማለት ነው። ከዛ አንድ ሳምንት ልክ እንደቆየ ከእንደገና ጀመረኝ በኃይል ጥፍ ሆኖ መጣ ማለት ነው። ማታ አራት ሰዓት ተኩል ላይ ተደዋወርኩ ከጓደኞች ጋር እዚ ያሉ ጓደኞች አሉኝ። እግዚአብሔር የሰጠኝ ምርጥ ወንድሞች አሉ። እና ከእነሱ ጋር እያወራን እያለ እስቲ ዘምርልን መዝሙር አሉኝ ማለት ነው። ከዛ የአስቱ መዝሙር ልክ ልዘምርላቸው ስል ሚደንቅ ምክር ሚደንቅ ምክር ስንት ያስመለጠኝ ከጠላት ሽብር የሚል መዝሙር አላትና እሱን ልክ ልዘምር ስል ትንትና ለኝ ማለት ነው። አሳለኝ። አምስት ሰዓት ተኩል ላይ ከማዘር ጋር በሰላም ቡና ጠጥተን ራት በልተ ምናምን ተለያይተናል ከማዘር ጋር እሷም ወደ ክፍሏ ገብታለች፣ ወደ ክፍሌ ገብቻለሁ። ማታ አራት ሰዓት ተኩል ከዛ ላይ አምስት ሰዓት ከሀያ ምናምን ሲል ዘምር አሉኝ ማ ነው። እሺ ብዬ ልዘምር ተነሳው ትንትና ለኝ ማ ነው። ማታ አምስት ሰዓት ተኩል ላይ ከማዘር ጋር በቃ ተለያይተናል። ከዛ አሳለኝ። ውሃ ጠጣ ይሉኛል፣ ያስለኛል። ውሃ ጠጣ፣ ውሃ ጠጣ ይሉኛል። ከዛ በኋላ እሺ ሺሺ ሺ እያልኳቸው ሳላቅ ትንፋሽ እየተዘጋ መጣ ማለት ነው። ይሄ መተንፈስ እያቃተኝ መናገር እያቃተኝ መጣ ማለት ነው። ሙሉ ይሄ ቧንቧይ እየተዘጋ መጣ ማለት ነው። ከዛ በኋላ ይደውላሉ። ማቲ ማቲ ማቲ ማቲ ይሉኛል። ይደውላሉ አስራ ስምንት አስራ ዘጠኝ ጊዜ ይደውላል። በቃ ሩቅ ቦታ እየደወሉ የማቲ ሰፈርናችሁ ምናምን እያሉ በቃ ይደውላሉ። ራይድ ልካችሁ ወይ ሐኪም ቤት ሂዱ ምናምን ተብሎ ማለት ነው። ከዛ በኋላ በዛ አምስት ሰዓት ተኩል የጀመረኝ እስከ ዘጠኝ ሰዓት ድረስ ራሴን አላቀ ራሴን አላቀም ስላችሁ፣ ይሄ ሙሉ ሰውነቴ ከዳኝ ማለት ነው። ከዛ ማዘር ልጥራት ተንፋቅቄ ሲሄድ እዛ ውጣለኝ ማለት ነው። ሲጥለኝ ይሄ ሰውነቴ እየቀዘቀዘ መጣ እየበረደ መጣ ማለት ነው። በዛ ታይም ላይ እኔ ሰው ንሳ ይገባል አደለ፣ እግዚአብሔር ሆይ ነፍሴን ተረከባት ምናምን እያለ ንሳ ይገባል። እኔ ግን ፋይት ጀመርኩ። ንሳሓ መግባት አንተን እግዚአብሔር ሆይ ነፍሴን በገነት አውላት ምናምን አላልኩም። ፋይት ጀመርኩ። እግዚአብሔር ሆይ ብለህኛል፣ ገና እኮ 21 ዓመቴ ነው። ረጅም እርሚያ ኖርሃለሁ አላልከኝም፣ ብዙ ነገር አልተናገርከኝም። አለምን አዞርሃለሁ አላልከኝም። እሺ ኖርማል፣ እሱን ተወውና አልኩት። እሱን ተወውና በእኔ ይድናል ያልካቸው ህዝቦች አያሳዙንም አልኩት። ፕሮግራሙ አያሳዝንም፣ ያስቀመጥኮ ፕሮግራም አልኩት። ምክንያቱም አንተ ፕሮግራም አይበላም እያልክ ነበረ በዛ ቀን የተናገርክ የነበረውና ፕሮግራምን እንዳታስበላ እግዚአብሔር አልኩት ማለት ነው። በጣም በቃ ሙሉ ሰውነቴ እየካደ መጣ። ሰውነቴ እየደረቀ መጣ፣ እየደረቀ መጣ ስላችሁ የቀዘቀዘ መጣ። ራሴን አላቅም። ከዛ አልተመቻቸውም። የሆነ ሰው ለመገነዝ ምናምን ይመቻቻል አይደለ? አልተመቻቸውም። ፋይት ጀመርኩ፣ ማልቀስ ጀመርኩ። እግዚአብሔር ወይ አድነኝ፣ አድነኝ፣ ጣልቃ ግባ፣ ጣልቃ ግባ። ምክንያቱም ፕሮግራም አለብክ በእኔ ህይወት ላይ ገና ሀያ አንድ ዓመቴ ነው። ትልቅ ኢንተርናሽናል ቢዝነስማን ማን አድርገሃለሁ ብለኛል እግዚአብሔር ነቢይ አድርገሃለሁ ብለኛል፣ ህዝቤን ታድናለህ ብለኛል። ስለዚህ ያ ሁሉ ነገር ስላልከኝ እኔ አልንቀሳቀስም፣ እጅ አልሰጠም አልኩ ማለት ነው። ሙሉ ሰውነቴ እግዚአብሔር ነው የምላችሁ ሙሉ ሰውነቴ እየከዳኝ መጣ። ከዛ በኋላ የሆነ ሰውዬ በሰመመን በቪዥን ይመጣል ማለት ነው። የሆነ ሰው ይመጣና መዝገብ ያወጣና መዛ መዝገብ ላይ ማቴዎስ ይላል ከዛ ገለጥ ገለጥ ገለጥ አደረገና ዘጠነኛ ወረቀት ላይ ሲደርስ ይቀደዋል ማለት ነው። የሚቀደው በቃ መኖሩ በቃ ክብሎ ቀደደው ወረቀቱ ማለት ነው። በዛ ሰዓት ላይ ነፍሴ ወጣች ማለት ነው እና እታች ራሴን አየዋለሁ። ነፍሴ ከኔ ተለይታ እላዬ ላይ ራሴን አየዋለሁ እታች ማለት ነው። እንዳልኩክ ነው በቃ አንተ እዛ መድረክ ላይ ከቆምክ ክር ብታስር ይሻላል። ኦርቶዶክስ ብትሆን ይሻላል። አሁን ራስን ወደታች አየው ራሴን አየሁት። ሙሉ ሰውነቴ ከኔ ተለይቶ ሰውነቴ የታችኛው ደርቆ ላይ ነፍሴ ላይ ሆነ። እታች ራሴን አይቧለሁ በቲሸርት ላይ በምናይ ምናምን ራሴን አይቧለሁ ማለት ነው። ከዛ ኋላ በዛ ሞመንት ላይ ያ የቀደደው ሰውዬ ወረቀቱን ይጨመድደዋል፣ እንደዚህ ጭምድድ ያደርገዋል ማለት በቃ በቃ ክያል ይጨመድደዋል፣ ወረቀቱ ማለት ነው። ከዛ የሆነ ሰው ይመጣና ለምንድን ወረቀቱን የቀደድከው አለው ማለት ነው። እግዚአብሔር ነው የመጣልኝ እና ለምንድን የቀደድከው ሲለው በቃ ኑሮ ይበቃዋል በዚህ ምድር ላይ ሲል ገና መስጀመረ አለና ተቀበለና ወረቀቱን ሰካው ማለት ነው። ሰፋ ሰፋ ወረቀቱን ተቀበለና እዛ የገነጠለው ወረቀት ላይ ገጠመው ማለት ነው። ወረቀቱን ሲሰካው ከትንሽ ደቂቃ በኋላ ነፍሴ ተመለሰች ማለት ነው። ነፍሴ ተመለሰች። ከዛ ስነሳ ከበውኛል። ማዘር ተነስታ ምናምንትን ብላለች ያለች ነው። ተከብቤያለሁ በዛ ሰዓት ላይ ማዘር የጸሎት ሰዓት አላት። ሌሊት ሌሊት ማለት ነው እና እሱ የእሷም ጸሎት ነው እስካሁን በህይወት እንድኖር ያደረገኝ ማለት ነው። እና ለሌሊት ለጸሎት ስትነሳ ለካ ይታኛለች፣ እታች ነበርኩና ጮኸች ምናምን ነገር ሐኪም ቤት ሄድ ተባለ። ሐኪም ቤት ሄድኩ። ግልኮስ ምናምን ሲባል ኦኬ ግልኮስ ችግር የለም ግን ፋይቱ ግን ከስፕሪት አለም ጋር ነው ፋይቱ፣ እንጂ የግልኮስ ጉዳይ አይደለም አልኩ። ዲመንም ፋይት ማድረግ ጀመርኩ። በዛ ሞመንት ላይ ማለት ነው ዲመን አልበቃውም አለ እና ልብህን ታይ ተባልኩ ሐኪም ቤት ማለት ነው። ልብ ቧንቧ ተበላሽቷል ምናምናም ነገር አሉ ማለት ነው። አይሆንም አልኩና አናውንቲንግ አመጣው ቀባሁት ማለት ነው እዚህ አናውንቲንጉን። ከዛ በማግስቱ አይሚን ከሶስት ቀን ምናምና በኋላ ጤነኛ ሆንኩ ማለት ነው። የሌለ ጤነኛ ማለት ነው እንደሌላ ጊዜ እበላለው፣ እጠጣለሁ ሰውነቴ በአንድ ጊዜ አምስት ኪሎ ነው የቀነስኩት ማለት ነው ስታመም በዚህ በአንድ ወርስ በታመምኩበት አምስት ኪሎ ቀነስኩ ሰው ሁሉ ማቴዎስ ምን ሆነ ነው ሰውነት ምናምን ይለኛል ማለት ነው በዛው ሰውነት የተመለሰ ኪሎ የተመለሰ እግዚአብሔር ድል በቤታችን እየሰጠ መጣ ማለት ነው ከዛ በኋላ ዲመን ፋይቶ አልበቃ ማለው ና ምን አደረገ አንተን ሀሙስ ልንቀበል እዛ የጸሎት ቤት ምን እያልከ ነበር አሁንም ዳንኤል ላይ ነበር ፎከስ አድርገህ እየተናገርክ የነበረው ፕሮፌቲችን ቀምና ትላላችሁ የተነበየው ቀን ብላ ነበርና ሲሄድ አራት ኪሎ ላይ የነበርኩበት መኪና ተገለበጠ። ሁለቴ ማለት ነው። የነበርኩበት መኪና ሁለቴ ተገለበጠ። እንትን አለ መብራት፣ አለ መብራቱ። ለካ አንደኛው መኪና ፊት ለፊት ተብላሽቶ ነው የቆመው። ያ የሚመጣው ያለሁበት መኪና ደግሞ የተበላሽ አልመስሎም፣ ትራፊክ ያቆመው መስሎታል። ከዛ ልክ ሂድ ሲባል ሲጀልጠው እዛ መኪና ሊወጣበት ማለት ነው። ሶስቴ ነው እንደዚህ የተገለበጠው ማለት ነው። ሶስቴ የተገለበጠ አንድም ምንም ነገር አልሆንኩም። ምንም ነገር ማለት ነው። ስምንት ሰው አይኔ እያየ አምፑላንስ መጣ ወሰዳቸው ማለት ነው። እዛ ሆስፒታል ማለት ነው ጥቁር አንበሳ ሂዱ ምናምን ተባለ። እዛ አምፑላንስ መጣ። ስምንት ሰው በእንትን እየተገፋ በዊልቸር እየተገፋ ስምንት ሰው ወጣ። እንዴት ነው ምናምን ሲባል ደህና ነኝ ብዬ ከአራት ኪሎ እስከ ፒያሳ በእግር ወክ እያደረግኩ መዝሙሬን እየሰማሁ ርኩ ማለት ነው እና በጣም እግዚአብሔር እዚህ ቤተ ክርስቲያን ላይ ሁለት ዓመት ሞልቶኛል እንደነገርኩ ነው። አሁን እዚህ ማገለግለው በአሸሪንግ ቲም ነው ማገልገል ጀምር ያለው እዚህ ና እግዚአብሔር በቤታችን ላይ ካሰብኩት በላይ ካቀድኩት በላይ በጣም ብዙ ድሎችን ሰጥቶኛል። በጣም ብዙ ድሎችን ማለት ነው። አንድ ነገር ብቻ ልናገር እሺ። አንድ ቀን ትንቢታችሁ ይገጣጠማል እያልክ የሰበክ ነበረ ሕዝቅኤል አውጥተክና በዛ ቀንም ነበርኩና አሜን ብዬ ወስጄ ጓደኛዬ ቤት እንደንገሴሄድ ይህንን ስብከት ራሱን ሰበክ ሳይሉ ሳያድር የሆነ ፌል ያደረገብኝ ነገር ነበረ። ማለት ነው ፌል ያደረገብኝ ነበረ። ተደውሎ በሶስተኛ ቀን ና ይሄ ነገር ተስተካክሏል ተባልኩ። ማለት ነው ያ ነገር ለአምስት ወር ነው ያለፋኝ። አምስት ወር አልፍቶኛል። ሴድ ፊት አይሰጡኝም፣ ሴድ ቦታ አይሰጡኝም ምናምን ነገር እቤቶኝ በእምነት ተገናኝቼ በዘር ስመጣ ተደውሎልኝ ና ችግር የለም ተስተካክሎላል ምናምናም ተብዬ እግዚአብሔር ድን በጌታ ይባረ። አሜን! እንኳን ጌታ፣ አሜን! አሜን! እንኳን በህይወት ኖር። አሜን! አሜን! ክብር ለኢየሱስ! አሜን! አሜን! እኔ ግን እንደዚህ እያየሁ ሙሽራ ነው የማየው። አሜን! አሜን! ትምጣ። አው ነው ሰርግ አለ ከፊት ይሁን አለ